በአሽከርካሪዎች የሚፈጸሙ ጥፋቶችና የጥፋቶች እርከን ፓርት ሲስ። ከዚህ ቀደም እንግዲህ በተከታታይ አምስት ፓርቶች የተለያዩ ጥፋቶች የሚያሰጡት ነጥብ፣ የሚያስቀጡት ቅጣት አይተናል ማለት ነው። በዛሬው ፕሮግራማችን በክፍል ስድስት ደግሞ በሁለተኛ ደረጃ ጥፋት ስር ከተዘረዘሩ 38 የጥፋት አይነቶች ቀጣይ ክፍል አምስት የጥፋት አይነቶችና እና ማብራሪያዎችን እናያለን። ላይክ፣ ፎሎ፣ ሼር እያደረጋችሁ አብራችን ቆዩ። ከዚህ ቀደም እንግዲህ ከተዘረዘሩ ሰላሳ ስምንቱ ከአንድ እስከ 15 ያሉትን አይተናል። ዛሬ ደግሞ ከ16 እስከ 20 ድረስ እናያለን። 16ኛውን ጥፋት ስናይ ቅድሚያ መስጠት ላለበት ተሽከርካሪ ቅድሚያ ያልሰጠ። እነዚህ እንግዲህ ቅድሚያ የምንሰጥባቸው ቦታዎች ከዚህ በፊትም የተነጋገር ናቸው አሉ ከመጋቢ መንገድ ወደ ዋናው መንገድ ስንገባ፣ ዋናው መንገድ ላይ ለሚንቀሳቀሱ ተሽከርካሪዎች ቅድሚያ መስጠት አለብን። ይህን ጥሰን ከተገኘን አንደኛ። ሁለተኛ ደረጃ ደግሞ አደባባይ የተንቀሳቀሰ ያለ ተሽከርካሪ ካለ ለሱ ቅድሚያ መስጠት አለብን። ቅድሚያ ሳንሰጠው ምንገባ ከሆነ ወይ ደግሞ ልንገባ ሙከራ ያደረግን ከተገኘን ሁለት። ሶስተኛ ላይ ደግሞ መብራት የለቀቃቸው መብራት የለቀቃቸው ተሽከርካሪዎች ይኖራሉ። ለነሱ ቅድሚያ ሳንሰጥ ወይ መግባት ብንፈልግ፣ ወይ ወደቀኝ መታጠብ ብንፈልግ እነዚህ ነገሮች እያደረግን ብንገኝ አሁን በ16ኛ ጥፋት ላይ ያየነውን ቅድሚያ መስጠት ላለበት ተሽከርካሪ ቅድሚያ ያልሰጠ በሚል አንድ ሺህ ብር እና ሁለት ነጥብ በምንጃ ፍቃዳችን ይቆጠርብናል ማለት። ስለዚህ ቅድሚያ ሰጥተን ልንንቀሳቀስ ይገባል። ወደ 17ኛው ስንሄድ በትራፊክ ደሴት ላይ ያሽከረከረ ወይም የመንገድ አካፋይ ደሴትን መስመር በማቋረጥ እያሽከረከረ። የትራፊክ ደሴት እንግዲህ የሚባሉት አሁን በከተማችን ላይ የተለያዩ ቦታዎች አሉ። እነዚህ በቢጫ መስመር የሚሰመሩ ሀች የተደረጉት ማለት ነው። በፊት ላይ ደግሞ በነጭ ነበር የተሰሩት የመንገድ አካፋዮች ማለት ነው። ለምሳሌ በ50 የሚነዳበትና በ80 የሚነዳበት ማካፊያ መጀመሪያ ላይ ወይ ደግሞ የመንገዶች አካፋይ መሀል ላይ የሚሰመሩ ነገሮች አሉ ማለት። እነዚህ ሀች አሁን በምስሉ ላይ የምትመለከቱት አይነት ማለት ነው። እነዚህ ነገሮች ላይ እያሽከረከርን ብንገኝ ወይ ደግሞ እነዚህ መስመሮች እያቋረጥን ብንገኝ አንድ ሺህ ብርና ሁለት ነጥብ ይቆጠርብናል። ስለዚህ የትራፊክ ደሴቶችን ረግጠን ማለፍ የለብንም። እነዛ ደሴቶች ማለት ሪፕሬዘንታቲቭ ናቸው ወይ ደግሞ ተወካይ ናቸው የኮንክሪት ወይ ደግሞ የሆነ ብረት ነገር ተወካይ ናቸው ማለት ስለዚህ ብረት መግጨት ወይ ደግሞ ያንን በችግኝ የተሰራ ወይ በግሪን ኤሪያ የተሰራ ነገር እንደ ገጨን ነው የሚቆጠረው ማለት ስለዚህ ይህንን እያደረግን ብንገኝ አንድ ሺህ ብርና ሁለት ነጥብ በመንጃ ፈቃዳችን ሪከርድ ይያዝብናል ማለት ነው። ወደ 18ኛው ስንሄድ በተፈቀደለት ጊዜ በላይ የተበላሸ መኪና መንገድ ላይ ያቆመ ወይንም አቁሞ የጠገነ ይላል። በማሽከር ሕግና ደንብ ወይ ደግሞ ሩልስ ኤንድ ሬጉሌሽን ለምንማራቸው አንደኛው ነገር ይሄ ነው። ተሽከርካሪ ተበላሸው በከተማ ክልል ውስጥ ከ6 ሰዓት በላይ ከከተማ ክልል ውጭ ደግሞ ከ48 ሰዓት በላይ ማቆም የተከለከለ ይላል። ከባባድ ተሽከርካሪዎች ደግሞ ሆነ ከተማ ውስጥም ይሁን ከተማ ክልል ውጭ ቢሆን ከሁለት ሰዓት በላይ ማቆም የተከለከለ ይላል። እዚህ ቦታ ላይ ከዚህ ሰዓቶች በላይ አቁመን ከተገኘ ወይ ደግሞ እዛ መንገድ ላይ ረጅም ጥገናዎች ወይ ደግሞ ሰፋ ያለ ጥገናዎች እየጠገንን ብንገኝ አንድ ሺህ ብር ነው፣ ሁለት ነጥብ ይቆጠረብናል። ስለዚህ እንደዚህ አይነት የጥፋቶችን ማጥፋት የለብንም። መንገድ ላይ ለረጅም ጊዜ ተሽከርካሪ ማቆምና አቁሞ መጠገን አይቻልም ማለት ነው። ወደ 19ኛው የጥፋት አይነት ስንሄድ የሚታጠፍበትን አቅጣጫ ሳይዝ ወይንም ደርቦ የታጠፈ ይላል። ይህ እንግዲህ ከተማችን ውስጥ አብዛኛውን ጊዜ እኔ በማሽከረክርበት ጊዜ ራሱ የሚያጋጥመኝ ጥፋቶች ናቸው። ምንጊዜም ወደ መገናኛ ቦታዎች፣ ወደ መታጠፊያ ቦታዎች ላይ ስንደርስ 50 ሜትር ሲቀረን ረድፋችን መምረጥ ይኖርብናል። ለምሳሌ ወደ ግራ መታጠፍ ከሆነ ቀድሜ 50 ሜትር ርቀት ላይ የግራ ረድፌ መያዝ አለብኝ ወደ ቀኝ ደግሞ የምታጠፍ ከሆነ ደግሞ ቀድሜ 50 ሜትር ርቀት ላይ የቀኝ ረድፌ መያዝ ይኖርብኛል ማለት ነው። ነገር ግን 50 ሜትር ክልሉን አልፈን 30 ሜትር ክልሉ እስከደረስን በኋላ ረድፍ መቀየር መቅደም መደረብ አይቻልም ማለት ነው። አንዳንድ ተሽከርካሪዎች ግን ለመታጠፍ ምንም አይነት ጥንቃቄ ሲያደርጉ በቀኝ በኩል ለምሳሌ ሌላ ተሽከርካሪ እየሄደ እነሱ በግራ በኩል አልፈው ለመደረብና ለመታጠፍ ይሞክራሉ ማለት ነው። ይሄ አንደኛ ለአደጋ ያጋልጣል፣ ሁለተኛ ደግሞ ህጉን ጥሰን ለቅጣት እንዳረጋለን ማለት ነው። ስለዚህ የሚታጠፍበትን አቅጣጫ ሳይዝ ምን ማድረግ ያለብን መጀመሪያ ማለት ነው አቅጣጫችንን መያዝ ይኖርብናል፣ ሁለተኛ ደግሞ ደርቦ መታጠፍ አይቻልም ማለት ነው። ስለዚህ ይህን ጥፋት አጥፍትን ብንገኝ አንድ ሺህ ብርና ሁለት ነጥብ ይቆጠርብናል ማለት ነው። ለዛሬ በሁለተኛ ደረጃ ጥፋት መዘረዘሩት ውስጥ የሀያኛውን ጥፋት ስናይ ሁለት መስመር ባለው መንገድ ላይ በቀኝ በኩል ተሽከርካሪ የቀደመ ይላል። በምናሽከረክርበት ጊዜ ለምሳሌ ባለ ሁለት አቅጣጫ መንገዶች ይኖራሉ። አንድ አሽከርካሪ ከፊት ለፊታችን እያሽከረከረ እኛ በቀኝ በኩል ደርበን ብንገኝ አንድ ሺህ ብርና ሁለት ነጥብ እንቀጣለን ማለት ነው። በቀኝ በኩል በፍጹም አይደረም። የቀኝ በኩል ሎ ስፒድ ነው የሚባለው፣ በግራ በኩል ደግሞ ሀይ ስፒድ ነው። ስለዚህ አንድ አሽከርካሪ መቅደም ቢፈልግ መቅደም የሚቻለው በበኩል ነው በግራ በኩል ብቻ ነው። የማሽከርከር ህግና ደንብ ላይ ይሄ ስልጠና አለ። መቅደም የሚቻለው ቤት በኩል ነው፣ በግራ በኩል ብቻ ነው። በቀኝ በኩል መደረብ አንችልም። በቀኝ በኩል ለምንድን መደረብ የማይቻለው አንደኛ ሎ ስፒድ ነው። በአነስተኛ ፍጥነት የሚንቀሳቀሱ ተሽከርካሪዎች ሊኖሩ ይችላሉ፣ እግረኞች ሊኖሩ ይችላሉ፣ ተሳፋሪዎችን እያወረደ ያለ ተሽከርካሪም ሊኖር ይችላል ማለት ነው። ስለዚህ ለማንኛውም የተሽከርካሪ አይነት መደረብ ፈልግ ብንፈልግ ቤት በኩል መደረብ ያለብን በግራ በኩል ብቻ ያለ እኛ የቀኝ መንገድ ተጠቃሚ ስለሆነ ማለት ስለዚህ ይህን ጥፋት አጥፍተን ብንገኝ አንድ ሺ ብር ና ሁለት ነጥብ በመንጃ ፈቃዳችን ሪከርድ ይያዝብናል ማለት ነው። ከዚህ ቀደም እንግዲህ እንደምንለው እነዚህ ጥፋቶች ብናጠፋ የምንቀጣው ብር አንድ ሺ ብር ነው። ዛት ማች ብዙ ላይሆን ይችላል። አንድ አሽከርካሪ ለሆነ ወይ መኪና ላለው ሰው አንድ ሺ ብር ብዙ ላይሆን ይችላል። ነገር ግን እነዚህን ጥፋቶች አጥፍተን ለአደጋ ብንጋለጥ የሚያስከትለው ኢኮኖሚያዊ ጉዳት በጣም ከፍተኛ ነው ማለት ነው። አደጋ ብናደርስ፣ ሰው ብንጎዳ፣ የሰው ህይወት ብናጠፋ፣ የሰው ንብረት ብናወድም ግዴታ እንከፍላለን። ምን ከፍላቸው ነገሮች ይኖራሉ፣ በገንዘብ ምን ከፍላለ፣ ታስረን ምን ከፍላቸው ነገሮች ይኖራሉ። ስለዚህ እነዚህ ነገሮች እንዳይከሰቱ በደንብ አድርጋችሁ እዩዋቸው፣ በደንብ ተከታተሏቸው። የኛው ምንድነው ቅጣት ነው። ከቅጣቱ በፊት ግን ምድር ህጎቹን ማወቅ ነው። አሁን እነዚህ ጋር የምጠቅስላችሁ ነገሮች በሙሉ በመንጃ ፍቃድ የንድፈ ሐሳብ ስልጠና ላይ በሙሉ አሉ ማለት። ስለዚህ እዛ ላይ በደንብ አድርጋችሁ ከተማራችሁ ይሄንን ባታውቁትም ራሱ መተግበር ይቻላል ማለት ነው። ትራፊክ ደሴት ላይ እንደማይካሄድ አለ ስልጠና ላይ፣ ደርቦ መታጠፍ እንደማይቻል የማሽከርከር ህግና ደንብ ስልጠናዎች አሉ። ስለዚህ እዚህ ጋር የተጠቀሱት ነገሮች በሙሉ ባይኖሩም ወይ ደግሞ እነዚህን አሁን ባንነጋገርባቸውም አንድ መንጃ ፍቃድ እያወጣ ያለ ሰው እነዚህን ነገሮች በሙሉ በንድፍ ሐሳብ ስልጠናዎች ላይ በደንብ ሊያውቅና ሊማር ይችላል ማለት። የተለያዩ መጽሐፎችም አሉ እነዛ በማንበብ ማወቅ እንችላለን ማለት ነው። እንግዲህ አሽከርካሪዎች የሚፈጽሟቸው ጥፋቶች እና የጥፋቶች እርከን ሁለተኛ ደረጃ ጥፋት የተዘረዘሩት 38 የጥፋት አይነቶች ውስጥ እንግዲህ ሀያዎቹን አይተናል ማለት ነው። ቀሪ 18ቹን ደግሞ በየተራ እናያለን ማለት ነው። አዲስ ከሆናችሁ ፎሎ፣ ሰብስክራብ ያድርጉ። ሀሳብ አስተያየት፣ ጥያቄ ኮመንት ሴክሽን ላይ አስቀምጡልኝ። እነዚህን ስልጠናዎች ይሄኛው ፓርት ሲክስ ነው። ከዚህ በፊት አምስት ፓርቶች አሉ። እነዛም በማየት ለመንጃ ፍቃድ ተማሪዎች ለአሽከርካሪዎች ሼር አርጉላቸው ይመቻቸው።